ጤና ይስጥልን የተወደዳችሁ የአሻም ተመልካቾቻችን። ለዛሬ ዕለተ ማክሰኞ ጥቅምት አራት ቀን 2018 ዓም ያስተናዳናቸው የአሻም ሰባት ዜናዎች የሚያፉበት ሰዓት ላይ ደርሰናል። ተረኛ አሳላፊው ብራንሽ የቴነኛ አብራችን ቆየ ጋበዝኩ። በቅድሚያም ርዕሰ ጉዳዮችን አስቀደሙ። የውሃና ኢነርጂ ሚኒስቴር ግብጽ በአባይ ወንዝ ዙሪያ የምታደርጋቸውን ጸባጫሪ ንግግሮች በጽኑ አወገዘ። ኢትዮጵያ የአረንጓዴ የትራንስፖርት ስርዓት ለማስፋት በፖሊሲ የተደገፈ እርምጃ እየወሰደች ነው ተባለ። የአፍሪካ ሕብረትና ኩባ ለረጅም ጊዜ ቆየውን የባለብዙ ወገን ትብብራቸውን ለማጠናከር በቁርጠኝነት እንደሚሰሩ አስታወቁ። የውሃና ኢነርጂ ሚኒስቴር ግብጽ በአባይ ወንዝ ላይ የምታደርጋቸውን ጸባጫሪ ንግግሮች በጽናው ገዘ። ግብፅ በቅኝ ግዛት ዘመን ውሎች የብቸኛ ጠቃሚነት አባዜ መጠመዷን እንደቀጠለችበት አመልክቷል። የግብፅ ከፍተኛ ባለስልጣን፣ ሀገራቸው በአባይ ተፋሰስ ሀገራት በፀሐይ ኃይል የሚሰር የውሃ ጉድጓድ መቆፈሪያና የዝናብ መሰብሰቢያ መሠረተ ልማቶችን ጨምሮ አነስተኛ ይዞታ ያላቸውን ፕሮጀክቶችን በመገንባት ከአፍሪካ ጋር አጋርነቷን እያሳየች ነው ማለታቸው እውነተኛ ቀጠና የትብብር ፍላጎት ማሳያ አለመሆኑንም ገልጿል። እውነተኛ የአፍሪካ አጋርነት በውሃ ሀብቶች ፍትሃዊነትና እኩልነትን በመጠቀም ማመንና የሁሉም የተፋሰሱ ሀገራት የመልማት መብትን እውቅና መስጠትን የሚጠይቅ መሆኑን ሚኒስቴሩ ባወጣው መግለጫ አመላክተዋል። ግብፅ በአባይ ወንዝ ጊዜ ያለፈበትን የታሪካዊ መብቶች እሳቤ የሙጤ ብላ መቀጥሏን ገልጸው ይህም ዓለም አቀፍ ሕግን ያላከበረና የተፋሰሱን ሀገራት ሕጋዊ መብቶች ከግምት ውስጥ እያላስገባ መሆኑን አብራርተዋል። የኢትዮጵያ መንግስት የናይል ወንዝ የመልማት መብቷን በመጠቀም እያደገ የመጣውን የኤነርጂና የውሃ ፍላጎቶች ለመመለስ እያከናወነች ያለውን ስራ በየትኛውም አይነት ጫና እንደማታቆምና ጥናክራ እንደምትቀጥል አስታውቋል። ኢትዮጵያ ሚኒስቴሩ በመግለጫው ግብጽ በታላቁ ኢትዮጵያ ዳሴ ግድብ ግንባታና የናይል ቤዚን የትብብር ማዕቀፍ ስምምነት ስታደርጋቸው የነበሩ ድርድሮች ታማኝነት የጎደላቸው እንደነበሩም ገልጸዋል። የናይል ቤዚን የትብብር ማዕቀፍ ስምምነት በተፋሰሱ ሀገራት መካከል ብቸኛ የጋራ የውሃ ተጠቃሚነት ማዕቀፍ መሆኑን አስረድቷል። ኢትዮጵያ ለመግባባቶችን በሰላማዊ መንገድ ለመፍታት ሁልጊዜም ዝግጅ መሆኗን ገልጸዋል። ታላቁ ኢትዮጵያ ዳሴ ግድብ የኢትዮጵያ የመልማት መብትና ቀጠናዊ ትብብር መገለጫ መሆኑን ሚኒስቴሩ ባወጣው መግለጫ አስታውቋል። ማስፈራሪያዎችና ከመሰረታዊ የትብብር እሳቤዎች ያፈነገጡ አካሄዶችን በማቃወም ከሁሉም የተፋሰሱ ሀገራት ጋር በጋራ መከባበርና ፍትሐዊ መርሆች አብሮ መስራት እንደሚገባ መላክቷል። ኢትዮጵያ በዳሶ ግድብ ዘላቂ አጠቃቀም ላይ ከተፋሰሱ ሀገራት ጋር በትብብር ለመስራት ዝግጁ መሆኗን ነው ሚኒስቴሩ ባወጣው መግለጫ አረጋገጠው። ኢትዮጵያ የአረንጓዴ ትራንስፖርት ስርዓት ለማስፋት በፖሊስ የተደገፈ እርምጃ እየወሰደች ነው ተባለ። ኢትዮጵያ የአረንጓዴ ትራንስፖርት ስርዓትን ለማስፋት በፖሊስ የተደገፈ እርምጃ እየወሰደች መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ዴታ በረኦ ሐሰን ገልጸዋል። በትራንስፖርትና ሎጂስቲክስ ሚኒስቴር አስተባባሪነት በአረንጓዴ ትራንስፖርትና በታዳሽ ኃይል ዘርፍ የተሰማሩ ድርጅቶች የአዳማ ነፋስ ኃይል ማመንጫ ጣቢያን ጎብኝተዋል። በጉብኝቱ የትራንስፖርትና ሎጂስቲክስ ሚኒስትር ዴታ በርሆ ሀሰን በኢትዮጵያ የኖርዌይ አምባሳደር ስቲያን ክሪስቶንሰን ጨምሮ ከኢትዮጵያና ኬንያ በአረንጓዴ ትራንስፖርት ዘርፍ የተሰማሩ ኩባንያዎች ተወካዮች ተሳትፈዋል የትራንስፖርትና ሎጂስቲክስ ሚኒስትር ዴታ በርሆ ሀሰን በዚህ ወቅት እንደተናገሩት ኢትዮጵያ ባለፉት አመታት የትራንስፖርት ዘርፉን ጨምሮ በታዳሽ ኃይል ዘርፍ ባከናወነቻቸው ተግባራት በርካታ ለውጦችን አስመዝግባለች ብለዋል ለዚህም በሕዳሴው ግድብ በአረንጓዴ አሻራ መርሃ ግብርና በነፋስ ኃይል ዘርፍ የተሰሩ ስራዎች ትልቅ ማሳያዎች መሆናቸውን ተናግረዋል። በተለይ የትራንስፖርትና ሎጂስቲክስ ዘርፉን ከነዳጅ ጥገኝነት ለማላቀቅና ከአየር ንብረት ለውጥ ተጽዕኖ የጸዳ እንዲሆን ከፍተኛ ትኩረት መሰጠቱን አስተዋል። መንግስት ታዳሽ ኃይል የሚጠቀም የትራንስፖርትና ሎጂስቲክስ ዘርፍን ዕውን ለማድረግ ጠንካራ ፖሊሲ ድጋፍ ስለማድረጉም አስተዋል። በዚህም በርካታ ኤሌክትሪክ ተሽከርካሪዎች አገልግሎት እየሰጡ መሆኑን በማንሳት ባለሀብቶችን በዘርፉ ኢንቨስት እያደረጉ መሆኑን ጠቅሰዋል። ይህ ተግባር በቀጣይም ተጠናክሮ እንደሚቀጥልና መንግስት በአረንጓዴ የትራንስፖርት ስርዓት የተሰማሩ ተቋማትን እንደሚያበረታታ አረጋግጠዋል። በኢትዮጵያ ኑሪ አምባሳደር ስቲያን ክሪስቶንሰን በበኩላቸው በኢትዮጵያ በአየር ንብረት ለውጥ መከላከል ላይ እያከናወነቻቸው ያሉ ተግባራት ለዓለም ተሞክሮ የሚወሰደባቸው ናቸው ብለዋል። በተለይ ደግሞ በኤሌክትሪክ የሚሰሩ ተሽከርካሪዎች ከቀረጥ ነፃ እንዲገቡ የተወሰደው እርምጃ ይበል የሚያሰኝ ነው ብለዋል። ሀገራቸው ይህንን ተግባር እንደሚደግፍ ማረጋግጠዋል። የአፍሪካ ኢሞቢሊቲ ሳምንት ከዛሬ ጥቅምት 4 ጀምሮ እስከ ጥቅምት 6 2018 ዓ.ም በአዲስ አበባ ይካሄዳል። ኢትዮጵያ በአረንጓዴ ብዛት ትራንስፖርት፣ ባቡር ኮሪደር ልማት፣ የኃይል መሙሊያ ጣቢያዎች እንዲሁም በፖሊሲ ረገድ እያከናወነች ያለችውን ተጨባጭ ስራ እንደምታቀርብም ተገልጿል። የአፍሪካ ህብረትና ኩባ ለረጅም ዓመታት የዘለቀውን የሁለትዮሽ ግንኙነት አጠናክረው ለመቀጠል በጋራ እንደሚሰሩ አስታወቁ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አል የሱፍ የኩባ የውጭ ጉዳይ ሚኒስትር ብሩኖ ሮድሪጌዝ ፓሪላን ዛሬ አዲስ አበባ በሚገኘው ጽፈት ቤታቸው ተቀብለው አነጋግረዋል። ሁለቱ ወገኖች ለረጅም ዘመናት ጸንቶ የቆየው እና በጋራ ሴቶች አጋርነት ላይ የተመሰረተውን የአፍሪካና ኩባ ታሪካዊ ስራ አጽንኦት ሰጥተው ተወያይተውበታል ነው የተባለው። የኮሚሽኑ ሊቀመንበር ኩባ ለአፍሪካ በተለይም ለጤናና በትምህርት ዘርፎች እያደረገች ያለውን ያልተቋረጠ ድጋፍ አድንቀዋል። የውጭ ጉዳይ ሚኒስትሩ በበኩላቸው የአፍሪካ ህብረት አመራር ሰጪነት፣ እንዲሁም ቀጠናዊ ትስስር፣ መሰረተ ልማት፣ ሰላምና ደህንነትን ጨምሮ በዓለም መድረክ የአህጉሪቱ አጀንዳዎች ጎልቶ እንዲሰሙ በማድረግ እየተወጣ ያለው ሚና የሚደነቅ ነው ብለዋል። ሊቀመንበሩና አምባሳደሩ የአፍሪካ ህብረትና ኩባ ግንኙነት ለማጠናከርና በአፍሪካ ህብረትና በላቲን አሜሪካ ካርቢያን ሀገራት ማህበረሰብ ወይም ሴላክ የባለብዙ ወገን ትብብራቸውን ለማጎልበት በቁርጠኝነት እንደሚሰሩ መግለጻቸውን ከአፍሪካ ህብረት ያገኝ ነው መረጃ ያመላከታል። የአፍሪካና የኩባ ትብብር እንደ አውሮፓውያን አቆጣጠር በ1960ዎቹ መጀመሪያ ላይ እንደጀመረ ታሪካዊ ሰነዶች ያመለክታሉ። የኢትዮጵያ ስራ ፈጣሪዎች የተሳተፉበት የሚገኘው ዓለም አቀፍ የቴክኖሎጂ ሁነት በዱባይ መካሄድ ጀመረ። 45ኛው የገልፍ ኢንፎርሜሽን ቴክኖሎጂ አውደ ርዕይ ወይም ጂአይቴክስ ዛሬ በዱባይ ዓለም አቀፍ የንግድ ማዕከል ተጀምሯል። የዳታ ማዕከላት በነገ ዲጂታል መሠረተ ልማቶች ግንባታ ውስጥ ያላቸው ቁልፍ ሚና የአውደ ርዕዩ መሪ ሀሳብ ነው። በዓለም ላይ ግዙፍ ከሚባሉት የቴክኖሎጂ የሰው ሰራሽ አስተውሎትና ጀማሪ የስራ ፈጣሪ ትዕይንቶች አንዱ በሆነው ጂአይቴክስ ከ180 ሀገራት የተውጣጡ ከ6500 በላይ አቅራቢዎች ከ1800 በላይ ጀማሪ ስራ ፈጣሪዎችና 1200 ባለ ሀብቶች ተሳታፊ ሆነዋል። ጃይቴክስ ዓለም አቀፍ የቴክኖሎጂ ኩባንያዎች፣ የመንግስት ተቋማት፣ ጀማሪ ስራ ፈጣሪዎች፣ ባለ ሀብቶች፣ ኢንቨስተሮች፣ ኢኖቬተሮችና ተመራማሪዎችን በአንድ መድረክ ያገናኝ ነው ተብሏል። ዓለም አቀፉ አውደ ርዕይ ሰው ሰራሽ አስተውሎ፣ ሳይበር ደህንነት፣ የጀማሪ ስራ ፈጣሪዎች ኢኖቬሽን፣ የጤናና ባዮቴክኖሎጂዎች ኮሚኒኬሽን ሮቦቲክስ፣ የቀጣዩ ትውልድ ቴክኖሎጂዎች፣ የኮምፒውተር ስርዓቶችና ማሽኖችን ጨምሮ በርካታ ዘርፎችን ይዟል። በጂአይቴክስ ላይ ኢትዮጵያን ጨምሮ የአፍሪካ ስራ ፈጣሪዎችና ባለሀብቶች እየተሳተፉ እንደሚገኙ ተዘግበዋል። እስከ ጥቅምት ሰባት ቀን 2018 ዓ ም በሚቆየው ዓለም አቀፍ እውነት በዋናነት የሰው ሰራሽ አስተውሎት ላይ መሰረት ያደረጉ ፈጠራዎች እንደሚቀርቡና በዘርፉ ላይ ትኩረት ያደረጉ ውይይቶች እንደሚካሄዱ ተመላክቷል። እንደ ተባበሩት መንግስታት ድርጅት የንግድና ልማት ጉባኤ አንክታድ ጥናት ከሆነ እንደ አውሮፓውያን አቆጣጠር በ2033 የሰው ሰራሽ አስተውሎት ገበያ ወደ 4.8 ትሪሊዮን አሜሪካ ዶላር ያድጋል ተብሎ ይጠበቃል አሁን ላይ የ757 ቢሊዮን ዶላር ገበያ ድርሻ እንዳለው የሚገመታል። አንክታድ ሰው ሰራሽ አስተውሎ በቴክኖሎጂ ገበያ ያለው ድርሻ ወደ 29 በመቶ ማደጉን ጠቅሶ ይህም ኤአይ በዘርፍ እያደገ የመጣውን ከፍተኛ አቅም የሚያመላክት ነው፣ ይህ ሰው ሰራሽ አስተውሎት በቀጣይ ጊዜያት በዓለም ላይ የሚኖረውን ተጽዕኖ ያሳያል ተብሏል። የገልፍ ኢንፎርሜሽን ቴክኖሎጂ አውደ ርዕይ በ1981 አንስቶ እየተካሄደ የሚገኝ ግዙፍ የቴክኖሎጂ ሁነት ነው። የተወደዳሽሁ ተመልካቾቻችን ዜናዎቻችን ከማጠናቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። የውሃና ኢነርጂ ሚኒስቴር ግብፅ በአባይ ወንዝ ዙሪያ የምታደርጋቸውን ጸባጫሪ ንግግሮች በጽኑ አወገዘ። ኢትዮጵያ የአረንጓዴ ትራንስፖርት ስርዓት ለማስፋት በፖሊሲ የተደገፈ እርምጃ እየወሰደች ነው ተባለ። የአፍሪካ ሕብረት እና ኩባ ለረጅም ጊዜ የቆየውን የባለብዙ ወገን ትብብራቸውን ለማጠናከር በቁርጠኝነት እንደሚሰሩ አስታወቁ። ለዛሬ እለተ ማክሰኞ ጥቅምት 4 ቀን 2018 ዓ ም ከአሻም ቴሌቪዥን ወደናንተ ሲደርስ የቆየው የአሻም 7 ዜናችን በዚህ መልኩ ተጠናቋል። ተረኛ አሳላፊው ብራንሸት የነበርኩ ቀሪ ጣቢያችን ዝግጅቶች ወደናንተ መስራቸውን ይቀጥላሉ። እኔ በዚህ መልኩ እሰናበታችኋለሁ። አሻም ለሁላችን